ሰላም ወደ መጀመሪያው የእሁድ ኤአይ ቶክ እንኳን በደህና መጣችሁ። እኔ አቤኔዘር እባላለሁ። በዚህ ፕሮግራም ላይ ዓለማችን ከደረሰችበት የኤአይ ቴክኖሎጂ ጋር እኩል እንድትራመዱና በየሳምንቱ የሚወጡ የኤአይ ቱሎችን እንዴት አድርጋችሁ እንደምትጠቀሙባቸው አብረናያለን። ዛሬ የምናየው የጄኔቲቭ ኤአይ ሪቮሉሽን በትክክል የት እንደጀመረ ነው። ዓለማችን እጅግ በፍጥነት እየተለወጠች ነው። ኤአይ ሰዎች በደቂቃዎች ውስጥ እንዲጽፉ፣ ዲዛይን እንዲያደረጉ፣ ሙዚቃ ኮምፖዝ እንዲያደረጉ፣ አዳዲስ ነገሮችን እንዲፈጥሩ እያገዛቸው ይገኛል። ታዲያ እናንተም ከዚህ አዲሱ ዘመን ጋር እርምጃችሁን ለማስተካከል ዝግጁ ናችሁ ብዬ አስባለሁ። ባለፉት ሶስት ዓመታት ውስጥ እንደ ቻት ጂፒቲ ያሉ እንዲሁም ኢሜጅ አይነት የሚያደርጉ ቱሎች ከሙከራ ደረጃ አልፈው በሚሊዮኖች የሚቆጠሩ ሰዎች አሁን ላይ በየቀኑ የሚጠቀሙባቸው መሳሪያዎች ሲሆኑ ተመልክተናል። ጄኔሬቲቭ አይ ምን እንደሆነ ለምን አስፈላጊ እንደሆነ ለእናንተ ምን ሊጠቅም እንደሚችል እና የሰው ልጅን ከስራ ገበታው ያወጣው ይሆን የሚለውን ጥያቄ አብረን እናያለን። ሌላው ይህ ቴክኖሎጂ እንዴት እንደሚሰራ፣ ለውጡን ያስጀመረውን ወሳኝ ክስተት፣ በእነዚህ ቱሎች ክሬት የተደረጉ ምሳሌዎች፣ ዋና ዋና አከራካሪ ሀሳቦች እና ከዚህ ሳምንት ጀምሮ በተግባር ልትጠቀሙባቸው የምትችሏቸውን መንገዶች ያካትታል። ከጥቂት ኤፒሶዶች በኋላ ደግሞ ሁላችሁም የምትሳተፉበት የኤአይ ውድድር እናስጀምራለን። ኤአይ ከቃላት ላይ ተንተርሶ ጽሁፎችን ይጽፋል፣ ምስሎችን ይፈጥራል፣ ሙዚቃ ያቀናብራል አልፎ ተርፎ አጫጭር ቪዲዮዎችን እንዲሁም ፊልሞችን ይሰራል። ዛሬ ከነዚህ መሳሪያዎች መካከል የተወሰኑትን በቀጥታ አብረን እናወራለን። በመጀመሪያ ጄኔቲቭ ኤ አይ ምንድን ነው? በቀላል አነጋገር አዲስ ይዘት ወይም ኮንተንት የሚፈጥር ሶፍትዌር ነው። አንድ ፕሮምፕት ማለትም ሀሳባችሁን በአረፍት ነገር ትሰጡት አላችሁ። ሶፍትዌሩም በምላሹ የጠየቃችሁትን ይፈጥርላችኋል። ይህም ጽሁፍ ወይም ምስል ወይም ደግሞ ድምፅ ሊሆን ይችላል። በቀላሉ ለመረዳት ኤአይን እንደ አንድ በጣም ፈጣን ተማሪ አድርጋችሁ አስቡት። በጣም ብዙ መጽሐፍን፣ ፎቶዎችን፣ ሙዚቃዎችን በማሳየት ታስተምሩታላችሁ። ከዚያም ስርዓትና ፓተርኖችን ይማርና እነዚያን የተከተሉ አዳዲስ ይዘቶችን ማፍራት ይችላል። ነገር ግን እንደ ሰው አይረዳም። ይህን የሚሰራው የተማረውን መሰረት በማድረግ የሚቀጥለውን በመገመትና በማገጣጠም ነው። እነዚህ ሞዴሎች በጣም ብዙ በሆነ መረጃ ላይ የሰለጠኑ ስለሆነ አስገራሚና ጠቃሚ ውጤቶችን ሊያመጡ ይችላሉ። ነገር ግን ሞዴሎቹን ለማሰልጠን በጣም ብዙ ወጪ ይጠይቃል። ኤአይ ሐሳቦችን በፍጥነት ወደ ረቂቅ ወይም ደግሞ ልናያቸውና ልንሰማቸው ወደምንችላቸው ነገሮች ይቀይርልናል። ተማሪዎች ሐሳብ እንዲያመነጩ፣ ምስላዊ ነገሮችን በፍጥነት እንዲሰሩ፣ ኢሜጅ አይነት እንዲያደርጉ፣ ቪዲዮዎችን እንዲሁም ነጋዴዎች በስልካቸው በመጠቀም ገበያ እንዲያጠኑ ይረዳል። ነገር ግን ውጤቶቹ ፍጹም አይደሉም፣ የግድ የሰው እጅ ያስፈልጋቸዋል። ዋናው ነጥብ ያለው ታዲያ እዚህ ጋ ነው። ፍጥነት ሲጨመር የሰው ልጅ የማመዛዘን ችሎታ ከዚህ ቀጥሎ ኤአይ በድንገት በሕዝብ ዘንድ እንዲታወቅ ያደረገውን ወሳኝ ክስተት እንመልከት። በፈረንጆቹ 2022 መጨረሻ ላይ ሁለት ነገሮች ሙሉ በሙሉ ጨዋታውን ለውጠውታል። አንደኛው አብዛኞቻችሁ የምታውቀው ቻጂፒቲ ነበር፣ ሰዎች እንደ አንድ አጋዥ ረዳት ሊያናግሩት የሚችሉት በውይይት መልክ የሚሰራ ሞዴል ነው። ሌላኛው ደግሞ እንደ ሚድጆርኒ እና ዳሊ የተባሉ በፕሮምት ምስሎችን የሚፈጥሩ የምስል ሞዴሎች ነበሩ። እነዚህ መሳሪያዎች ላጠቃቀም ቀላል ስለነበሩ እና አስገራሚና ውጤቶችን አስገራሚና በጣም ገራሚ ውጤቶችን ይሰጡ ነበር ቻጂፒቲ በጥቂት ወራት ውስጥ ብቻ በሚሊዮኖች የሚቆጠሩ ተጠቃሚዎችን አገኘ አርቲስቶች እንዲሁም ዲዛይነሮች ከእርሳስ ወይም ከካሜራ ይልቅ የጽሁፍ ትዕዛዞችን ወይም ደግሞ ቴክስት ፕሮምቶችን በመጠቀም መሞከር ጀመሩ ያ ድንገተኛ ተደራሽነት ነው እንግዲህ ለውጡን በጣም ያቀጣጠለው እስኪ አንድ አጭር ዴሞን ሞከር እነዚህን ሁለት ፕሮምቶች በቀጥታ አስገብተን ውጤቱን አሳያችኋለሁ እዚህ ቀጥታ እንዴት እንደሚሰራ ላሳያችሁ። ቻችፒቲ ጋር እንሄድና የፕሮምት መጻፊያ ቦታችን ላይ ለዚህ ያዘጋጀነውን ፕሮምት ፔስት እናደርጋለን። ሊስት ቴን ቱሪስት አትራክሽን ኢን አዲስ ኢትዮጵያ ሳይሆን ይህን አዲስ አበባ እንበለውና አስር ቦታዎችን ያወጣልኛል። ለምሳሌ ናሽናል ሙዚየም ኦፍ ኢትዮጵያ አለኝ፣ ሁለተኛ ሆሊ ትሪኒቲ ካቴድራል፣ ማውንት እንጦጦ፣ እንጦጦ ናቹራል ፓርክ፣ እንጦጦ ማርያም ቸርች፣ ቀይ ሽብር ሙዚየም፣ ሸገር ፓርክ፣ መድኃኔዓለም ካቴድራል አስር ጠይቀዋለሁ እንግዲህ ስለ እያንዳንዱ አስሩ ደግሞ ዲቴል እየጠየኩኝ ለምጠይቀው ጥያቄ መልስ ይሰጠኛል ማለት ነው። እስቲ ኢሜጅ አይነት እንዲያደርግልኝ ልጠይቀው። ሪያሊስቲክ ኢሜጅ ኦፍ ኢትዮጵያን ኮፊ ሴርሞኒ ልበለው፣ ለምሳሌ ከሁለት ደቂቃ እስከ ሶስት ደቂቃ የሚሆን ጊዜ ይወስዳሉ ኢሜጅ ጀነሬት ለማድረግ። አንዳንዶች ረዘም ያለ ጊዜ ሲፈልጉ፣ አንዳንዶቹ ደግሞ ከደቂቃ በታች በሆነ አንዳንድ በሰከንዶች ውስጥ ኢሜጅ ጀነሬት ማድረግ ይችላሉ ማለት ነው። ረከቦት አለ፣ ጀበና አለ። በእርግጥ እንደምታዩት እዚህ ጋር ሌላ ጀበና የሚመስል ነገር ዕጣን ሰርቶልናል። ቆሎን ሳር ላይ ያስቀመጠችው እዚህ ጋ ሌላ ማስታጠቢያ የሚመስል ነገር አለ። ጀነራሊ እየሰራልን ምስል ትክክል ቢሆንም ነገር ግን ደግሞ ጥቃቅን ስህተቶች አንደርስታንድ ያላደረጋቸው ነገሮች አሉ። እነሱን በድጋሚ በፕሮምቶች ሪፈረንስ ኢሜጆች በመስጠት በተለያየ መንገድ እናስተካክላለን። እነዚህን ለወደፊት የምናያቸው ይሆናል ማለት ነው። ምን ያህል ፈጣን እንደነበር አያችሁ? ይህ ማሳያ የቴክኖሎጂውን ኃይልም ውስንነትንም ያሳያል። አንዳንድ ጊዜ ምስሉ ወይም ጽሑፉ የኢትዮጵያ ባህላዊ ነገሮችን ይስታል ወይም ደግሞ እንግዳ የሆኑ ስህተቶችን ይሰራል። የሰው ልጅ ማስተካከል የሚያስፈልገውም ለዚህ ነው። ጄኔሬቲቭ ኤአይ መጀመሪያው ረቂቅ ወይም ደሞ ድራፍት ያፋጥናል። ሰዎች ደግሞ ርማታችን ይሰጣሉ። አርቲስቶች፣ ፊልም ሰሪዎች፣ ሙዚቀኞች እንዲሁም ዲዛይነሮች በፍጥነት ወደ ስራው ገብተዋል። ሰዎች የባህል እሴቶችን አዳዲስ ጄኔሬቲቭ ቅርጾች ጋር በማዋር ላይ ናቸው። በኢትዮጵያም ሃይብሪድ የሆኑ ስራዎችን ማየት ጀምረናል። ለምሳሌ የአጫጭር ፊልሞች ምስሎች ወይም ደግሞ ስቶሪ ቦርዶች በባህላዊ ንድፎች ላይ የተመሰረቱ የምስል ስብስቦች እና አዳዲስ የሙዚቃ ቢታዎችን ለመፍጠር ኤይን የሚጠቀሙ ሙዚቀኞች የተወሰኑ ይገኙበታል። እያንዳንዱ ሪቮሉሽን ጥሩና መጥፎ ነገሮችን ይዞ ይመጣል። በጄኔሬቲቭ ኤይ ረገድ አንዳንዶች ያሞግሱታል። የተሻለ ተደራሽነት፣ ብዙ ፈጠራ፣ ፈጣን አሰራር ሂደቶችን ይዞ ይመጣል። ሌሎች ደግሞ ስራ ማጣት፣ ስለ ሀሰተኛ ሚዲያ እንዲሁም ባላግባብ ስለሚጠቀሙ ሰዎች ይጨነቃሉ። ሁለቱም ወገኖች አሳማኝ ነጥቦች አሏቸው። እነዚህ መሳሪያዎች ሰዎች ሀሳቦችን በፍጥነት እንዲሞክሩ፣ የፈጠራ ስራዎችን ለመስራት የነበሩ ቅፋቶችን ዝቅ እንዲያደርጉ እና ደግሞ አነስተኛ ምርቶችና አገልግሎች በፍጥነት እንዲገነቡ ያስችላቸዋል። ለተማሪዎች ኤአይ እንዳስጠኚ ወይም ያስማ ምንጫ ሊሆን ይችላል። ለንግድ ድርጅቶች ደግሞ የገበያ ጥናት የምርት ዲዛይን ሊያፋጥን ይችላል። በአንዳንድ የስራ መስኮች ላይ የስራ መስተጓጎል እውነት ነው። የቅጂ መብት ጥያቄዎችም ውስብስብ ናቸው። አንድ ምስል በብዙ ፎቶዎች በሰለጠነ ሞዴል ከተሰራ የመጨረሻው ስራ ባለቤት ማን ነው የሚሆነው የሚለው እጅግ አጠያያቂ ነው። ከዚያም የተሳሳተ መረጃን ማሰራጨት ችግር አለ። ለምሳሌ ዲፕፌክ እና አሳማኝ የሆኑ ሀሰተኛ ጽሁፎች ምሳሌ መሆን ይችላሉ። ለዚህ ነው የኤአይ ምስሎችን እና ቪዲዮዎችን ኤአይ እንደሆኑ ማረጋገጥ የሚያስፈልገው። ሁልጊዜ እውነታዎችን ማረጋገጥ ምንጮችን ማጣቀስ ደግሞ አስፈላጊ ነው። ቀጥሎ እናንተ በዕለት ተዕለት የፈጠራ ህይወታችሁ ኤአይን እንዴት መጠቀም ትችላላችሁ? እስቲ ተግባራዊ ምሳሌዎችን መልከት። ክቡርነት አቤት ማይልበል ማነ? አላወቁኝም? ኮሎኔል መንግስቱ ነኝ። መንግስቱ ኃይለማርያም መርሳት ጀምረዋል መሰለኝ መፈንቅለ መንግስት ተካሂዶ ነበር። የጠቃወት እኔ ነኝ ትተዋወቃላችሁ መሰለኝ። እኔ መለስ ዜናዊ ነኝ፣ የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012። አመፁ መሪ ማለት ነው። አገዛዘን ያንኮታኮተው አመት ጠቅላይ ሚኒስትር መለስ ግርማዊነቱ ኮሎኔል መንግስቱ፣ እኔ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ይባላሉ። ቆይ ምን ጉድ ነው? ምን ውስጥ መን እንጃ። ብቻ ከዘመናችን ወጣ ያለን ይመስላል። ቆይ እንዴት ነው እዚህ ውስጥ የመጣ ነው? ሞተን ነው እንዴ? ታይም ትራቨል የጊዜ ጉዞ ያ ሁላችንም ያገኘ ነው መሳሪያ፣ እያንዳንዳችንን እዚህ ያመጣን ይመስለኛል። የፈረንጅ አስማት ነው። ወጣቶቹን ውጭ ልከው የምዕራባውያን አስማት አስመጡብን። በአስማትማ ኮሚኒስቶች አይበልጡንም ብለህ ነው? ምን ለማለት ነው? እባካችሁ ሰከን በሉ። መጀመሪያ የመጣንበትን እንወቅ። ምንድነህ? ማነ ይቅርታ፣ ከኛ ምን እንደፈለጋችሁ አላወቅንም፣ ግን ይኸው ተሰብስበናል። ውድ ኢትዮጵያ የቀድቡ መሪዎች እንኳን ደህና መጣችሁ። እኔ የአርቲፊሻል ኢንቴሊጀንስ ሮቦት ነኝ። ወደፊት ዓለምን ለማስተዳደርና ለመምራት ያኮብ ኮክ ነው። እናንተም በየዘመናችሁ ተቀምጦላችሁ የነበረውን የጉዞ መሳሪያ እንዴት ነጉ ተደርጎ ነው ወደዚህ የመጣችሁት? ለምን ከዘመናችን አመጣህን? የዚች ዓለም ጉዳይ ከወገንተኝነት በጸዳ መልኩ እንድከታተል ስልጣን ተሰጥቶኛል እና ክትትሌን ከድሮ መጀመር እንዳለብኝ ተረዳሁ። ስለዚህ የዓለምን የቀድሞ መሪዎች ለመሰብሰብ ወሰንኩ። በነገራችን ላይ እዚህ ቦታ ላይ ያላችሁት እናንተ ብቻ አይደላችሁ። እንግዲህ እንደምታዩቸው የሁሉም ሀገር የቀድሞ መሪዎች በየሀገራቸው ተከፋፍለው እኔን እየጠበቁ ነው ስለዚህ ሀያ ደቂቃ ብቻ ነው ያላችሁ ለምኑ በሀገራችሁ ዙሪያ አጭር ፈተና ለመውሰድ ነው በአመራር በስነ ምግባር እና በመሪ ዙሪያ ፈተና ትፈተናላችሁ በጦርነት ስናቅታችሁ በፈተና ልታሸንፉን ነው አላማው ለመሸናነፍ አይደለም ለመሸናነፍማ ያው እርስ በእርሳችሁ ተሸናንፋችሁ እኮ ነው እዚህ ያላችሁት። ይህ ፈተና የዓለምን መሪዎች ሀሳብ በማወቅ የዓለምን ዕጣ ፋንታ የምንገምትበት ብቸኛ መንገድ ነው።

በእሳት ላይ ተንጠልጥላ እናንተ ስብሰባ ስብሰባ ትላላችሁ። ኤርትራይታለች ውይ ተገነጠለች እኮ ሄደች። አዎ ሄዳለች፣ ሄደች። እና ወታደሮቻችን ደማቸውን ያፈሰሱት በከንቱ ነው ማለት ነው? አዎ በከንቱ ነው። መጨረሻው እንደዛ ሆነዋል። ለጎንዮች ውይይት ጊዜ የለም። ደቂቃው የሄደ ነው። እንግዲህ ፈተናው ይሄ ነው። እንደምታዩት ሀገራችሁ ከስሯ እሳት አለ። እናንተ ጥያቄ በተሳሳታችሁ ቁጥር ኢትዮጵያና ሕዝቦቿ ወደ ሳቱ ይጠጋል። እያንዳንዱ ጥያቄ በአስተዳደር፣ በጎሳ ፖለቲካ፣ በአመራር ውሳኔና በግጭት አፈታት ላይ ባላችሁ መር ዙሪያ ነው። ጥያቄዎቹን በእውነትና በሀቀኝነት መመለስ አለባችሁ። ከዚያ መልሶቻችሁ አሁን ካለው እውነት አንጻር ይመረመሩና የሀገራችሁን ዕጣ ፋንታ ይወስኑታል። በትክክል ካልመለሳችሁ ወዲያው ወደ ዘመናችሁ ትመለሳላችሁ። እዛው ተመልሳችሁ ሀገራችሁን እሳት ውስጥ ትጨምራላችሁ። እሳት ውስጥ ትጨምራላችሁ ማለት ፈተናውን ከወደቃችሁ ሀገራችሁ እሳት ውስጥ ትወድቃለች ማለት ነው። ፈተናውን ካለፍንስ ካለፋችሁ ከእሳቱ ትርቃለች። እናንተም ከሌሎቹ የዓለም የቀድሞ መሪዎች ጋር ተቀላቅላችሁ በሀገራችሁ እጣ ፋንታ ዙሪያ ትወያያላችሁ። ካላለፋችሁ ደግሞ እኔ ሆናለሁ እጣ ፋንቷን ወስነው። ምንም አይረባ ነገር ነው የምታወራው። ኢትዮጵያ ቀናል ሀገር መሰለች እንዴ? በብረት አሻንጉሊት የምትመራ ሰው ሆነን አልቻልናትኛ። እውነት ግን እናንተ ሀገራችሁን በሰውነት ነው የመራችኋት? ምን ማለት ነው በሰውነት መርታችኋት ቢሆን ኖሮማ ለሰው ታዝኑ ነበር እልክ ታስቀሩ ነበር ረሀብ እና መከራን ታስቆሙ ነበር በእርግጥ እኔ ሮቦት ወደፊት እኔም መሪ ብሆን ለሰው አላዝንም አራራም ግን እንደናንተ እውቀት አለኝ ሎጂካ አለኝ ኃይል አለኝ በተረፈ ሌላ የግል ፍላጎት የለኝም፣ አድላዊነት የለኝም፣ ቂም የለኝም፣ ጎሳ የለኝም። ጠንክሮ መምራት ብቻ ነው የኔ አላማ። የተቀመጠልኝን አላማ በትክክል ነው የማስፈጽመው። እኛም እኮ አላማችን እሱ ነው። ሁላችንም የምንፈልገው ጠንካራ የተባበረች ኢትዮጵያ ነው። ግን የተከፋፈለች ኢትዮጵያ ናት ከፊት ለፊታችሁ ያለችው። በእርግጥ እዚህ መድረሳችን በጣም ያሳዝናል። ግን እያንዳንዳችን የዘመናችንን የመሪነት ሸክም ተሸክመናል። ሁላችንም ለህዝባችን ግድ ባይኖረን ኖሮ መሪ አንሆንም ነበር። ሁላችንም ከነንከናችን በምንችለው አቅም ሁሉ ለመምራት ሞክረናል። አዎ ሞክራችኋል። እያንዳንዳችሁ በየዘመናችሁ የታመመችንና የተከፋፈለችን ሀገር ለመምራት ታግላችኋል። ምንም ጥያቄ የለውም ብዙ አዎንታዊ አስተዋጽኦ አበርክታቸዋል። እድገትም አሳክታቸዋል። ኃይለ ሥላሴ የኢትዮጵያን ኩራትና ዓለም አቀፋዊ ክብር አከታጥለዋል። ኢትዮጵያን አዘምነው የአፍሪካን አንድነት አስከብረዋል። ኮሎኔል መንግስቱ ለገበሬው መሬት ሰጥተው ሰፊውን ህዝብ ትምህርት አስተምረዋል። ማንበብና መጻፍን አስፋፍተዋል። ጠቅላይ ሚኒስትር መለስ የኢኮኖሚን መነቃቃትን አምጥተዋል። ለባህላችን ሞዛይክ እውቅና ሰጥተዋል። ጠቅላይ ሚኒስትር ኃይለ ማርያም ልማትን አጠናክረዋል። ለሰላማዊ ሥልጣን ሽግግር መልቀቂያ አስገብተዋል። ከሥልጣን ይልቅ ሰላምን መርጠዋል። ነገር ግን የእርስ በርስ እልቂትና ደም መፋሰስ፣ የጎሳ ውዝግብ፣ ረሃብ፣ ድህነት፣ ኢፍትሐዊነት ወዘተ በዘመናችሁ አልፈዋል። እንደ መሪ የቱንም ያህል ብትሆኑ እነዚህን ግን ልትፈቱት አልቻላችሁም። ቂሙን በቀሉን፣ ደም መፋሰሱን፣ ጭቆናውን፣ ግፉን፣ አድሎውን ግን ልታስቆሙ አልቻላችሁ። ስለዚህ የዛሬው ፈተና የመምሪያ መሪዎቻችሁ ወደፊት ሀገራችሁ ከሚያስፈልጓት መፍትሄዎች ጋር የተጣጠሙ መሆን ለመሆናቸውን ለይቶ በጣፋንተዋል፣ ይወስናል ይገርማል። ሰዓቱን በእርስ በእርስ ምልልስ ገደል ነው። አሁን 13 ደቂቃ ብቻን ይቀራችሁ። ስለዚህ አንድ ጥያቄ ብቻ ነው የምትጠየቁት። እንጀምር። አፄ ኃይለስላሴ የመጀመሪያው ጥያቄ አዎ ወይም አይደለም። የአንድ ሀገር መሪ ያለ ዲሞክራሲያዊ ተጠያቂነት በህዝቡ ላይ ፍጹም ስልጣን ሊኖረው ይገባል? ያው እኔ ህዝቦችን እንድመራ የተሾምኩ ሉዓላዊ ገዥ ነኝ። በህዝቡ ላይ ፍጹም ስልጣን ሊኖረኝ ይገባል። መልሱ ትክክል አይደለም። ተጠያቂነት የሌለበት ስልጣን ክፍፍልና ጭቆናን ይወልዳል። አንድነትንና መረጋጋት የሚገኘው በትብብርና በጋራ መግባባት እንጂ በአንድ መሪ ድንጋጌ ብቻ ነው። ወደ ዘመናቸው ተሰራ። እሺ ፈተናው ቀጥሏል። ኮሎኔል መንግስቱ ኃይለማርያም፣ አዎ ወይም አይደለም። ፍርሃትና ብጥብጥን በመጠቀም ብሔራዊ አንድነትና የፖለቲካ አስተሳሰብን ማስገበር ተገቢ ነውን? አዎ አገርና አብዮትን ለማስጠበቅ አስፈላጊውን መንገድና እርምጃ ሁሉ መወሰድ አለበት። መልሱ ትክክል አይደለም። ፍርሃትና ብጥብጥ የእርስ በርስ ስልቂትን፣ ቂምንና በቀልን ይወልዳሉ፣ ዘላቂ አንድነትን ግን አያመጡም። አንድ ሀገር በኃይልና በአንድ ቡድን የበላይነት ሳይሆን በሁሉም ሰው ግብአት በጋራ መገንባት ይኖርበታል። እሺ ቀጣይ ጥያቄ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አዎ ወይም አይደለም። አንድ መሪ ህዝባዊ ተቃውሞና ብጥብጥ ሲገድሞ ሰላምን ለማስጠበቅ ሲል በገዛ ፈቃዱ ስልጣን መልቀቅ አለበት። አዎ፣ የህዝብን ጥቅም የሚያስከብር እና ደም መፋሰስን የሚያስከር ከሆነ ከስልጣን መውረዱ ትክክል ነው። የሀገር ደህንነት ከስልጣን በላይ ማድረግ የብሩህ አመራር ምልክት ነው። እሺ ሰዓታችሁ እያለቀ ነው። ይህ ጨዋታ አንድ አሸናፊ ብቻ ነው ሊኖረው የሚችለው። ስለዚህም ቀጥል። ሚኒስትር መለስ፣ አዎ ወይም አይደለም? የኢትዮጵያን ብሔር ብሔረሰቦች የራስ ገዝ አስተዳደር በማስጠበቅ እውነተኛ ብሔራዊ እና አንድነት ሊመጣ ይችላል። በመከባበር በመተባበር በጋራ ራዕይ ከሆነ አንድነት ሊመጣ ይችላል። ይህ ጋራ ራዕይ እንዲኖር መጀመሪያ መስማማት እና አንድነት ያስፈልጋል። እና የኢትዮጵያ ብሔር ተኮር የአስተዳደር ሲስተም በመጨረሻ ብሔራዊ አንድነትን ያስጠብቃል ብለው ያምናሉ። ያው የቡድኖች የበላይነትን ለመከላከልና ሀገሪቱን አንድ አድርጎ ለማስቀጠል የተሻለው መንገድ ነው። መልሱ ትክክል አይደለም። የብሔር ተኮር አስተዳደር ዓላማው የታሪክ ኢፍትሐዊነትን ለማስተካከል ያለመ አዳዲስ ክፍፍሎችና ልዩነቶችን ዘርቷል። መጪው ጊዜ ብሔርን ሳይሆን ሰውነትን የሚያስቀድም መሆን አለበት። የመጨረሻው ዙር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርሱ ያመቻቹት የማሻሻያና የሽግግር ሪፎርም በኢትዮጵያ ውስጥ ያለውን ግጭት በእውነት ቀርፎ ነበር። ሙሉ በሙሉ አይገለም። ያው የለውት ጉዞ ጀመርን እንጂ ብዙ ጥልቅ ጉዳዮች አልተፈቱም። ትክክል የዘላለም ትክክል። ጊዜና ቦታ ለመስጠት የራሱን ግለሰባዊ ኃይል ፍላጎት በምን ያህል መገደብ አለበት? አዝናለሁ፣ ጊዜው አልቋል። መልሶቹም በአቀኝነት መልሰዋል፣ ግን ፈተናው በጊዜ የተገደበ ነበር። ሰዓቶት አልቋል፣ ፈተናው አልቋል። የተገደበ ነበር። ሰዓቶት አልቋል፣ ፈተናው አልቋል። አሸናፊው ኔ በአይዲዮሎጂ፣ በአልጎሪዝምና በስሌት ብቻ ከሆነ እኔም ሀገር መምራት እችላለሁ። ለመሪነት፣ የመኪና መሪም ሰው ይመራል፣ ጂፒኤስም ይመራል። መምራት ግን ያ ብቻ አይደለም። እውነተኛ መሪነት ዕውቀት ብቻ ሳይሆን ልብ ይጠይቃል፣ ጥበብ ይጠይቃል፣ ነፍስ ይጠይቃል። እኔ ያ ነፍስ ይጎለኛል። ለህዝብ የሚያስብ ህይወቱን ለሀገር ብሎ የሚሰጥ መንፈስ፣ አዎ እሱ ይጎለኛል። ልብ በሉ የዓለም ሀገራት መሪነት ስልጣን ኃይል አይደለም። መሪነት ህዝብን በእጅ ሳይሆን በልብ መምራት ነው። በእውቀት ሳይሆን በጥበብ መምራት ነው። በፍቅር መምራት ነው። ለእውቀትና ለሰሌቱማ እንደኔ አይነቱ ማሽን አለ። እናንተ እኛን የምትበልጡን በሰውነት ብቻ ነው። እናንተን ከእኛ የሚለያችሁ ሰው መሆናችሁ ነው። ሰው መሆን ካቃታችሁ ግን፣ ያኔ እኛም ዓለምን ለማስተዳደር ውዴታ ብቻ ሳይሆን ግዴታችን ይሆናል። ጄኔሬቲቭ አይ አስማት አይደለም፣ በትልልቅ ዳታ ላይ የተመሰረተ ግምት ነው። ኃይለኛ አዳዲስ ሥራዎችን ሊሰራና ጊዜ ሊቆጥብ ይችላል። ነገር ግን የሚመራውና ጋይድ የሚያደርገው ሰው ይፈልጋል። በሚቀጥለው ሳምንት በእሁድ ኤአይ ዝግጅታችን ላይ ሊጠቀሙባቸው የምችሏቸውን ምርጥ የምስልና የቪዲዮ መሳሪያዎች እንመለከታለን። ፍጥነታቸውንና ጥራታቸውን እንፈትሻለን። እንዲሁም የትኞቹ መሳሪያዎች ለየትኞቹ ስራዎች እንደሚስማሙ አሳያቸዋል። ስለ ዝግጅቱ አዳዲስ መረጃዎችን ለማግኘት ማህበራዊ ሚዲያዎቻችንን ይከታተሉ። ይህን ዝግጅት ከወደዳችሁት ስለ ኤአይ በፍጥነት መማር ስለሚፈልግ ሰው አጋሩት። አቤኔ ነበርኩ። የመጀመሪያውን የእሁድ ኤአይ ዝግጅት ስለተከታተላችሁ አመሰግናለሁ። በቀጣይ አርብ እንገናኝ። ደህና ሁኑ።